አሰለሙ አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ አብዱልአዚዝ ሴቶ ተከታታዮች በሙሉ በያላችሁበት ሰላማችሁ ብዙ ይትረፍረፍ ይበልኝ። ሀገራችንን ሰላም አላህ ያደርግልን። ላይክ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዜም የምንለካችሁ ብዶች እንዳርሳችሁ ላይክ ሰብስክራይብ አድርጉ። ዛሬ እንግዲህ የማሳያችሁ እቃ 30 ሺህ ስምንት መቶ ሰባ ብር የፈጀ እቃ ነው። በጣም የሚያምር መፈረሻ እና ፍራሽ ሙሉ እቃ ነው። ረከቦት ምንጣፍም አለው በጣም የሚያምር ነው ማለት ነው። ምጭም አንድ ሰው የሚያሰራውን ስራ ያው አረቢያ መዝልስ ለምን ነው የሚያስብለው። በነገራችን ላይ የውጭ ላይ በረንዳ ላይ ስለተቀረጸ ፀሐይ ላይ ስለሆነ በጣም ትንሽ ደብዘዝ እና ነጣ ብሏል። መጀመሪያ ላይ እንዳያችሁ ነው ቪዲዮ ይህ እንግዲህ እንደምታዩት አስር ትራስ እና ሶስት ፍራሽ፣ አስር ትራስ ሶስት ፍራሽ እስከ ልብሱ፣ ሶስት ፍራሽ እስከ ልብሱ፣ አስር ትራስ እስከ ልብሱ። ሱፍራ ይሄው የምታው፣ ሱፍራ ደግሞ የእኔ ሱፍራ ትንሽ አይደለም። ሌላ ቦታ በጣም ትንሽ ናቸው ሱፍራዎቹ። ይሄ ሱፍራ የምታው በጣም ትልቅ ነው። ጨርቁ አይቆራረጥም፣ መጋረጁ ማለት ነው። መጋረጁ ዳብል ነው። ያው በረንዳ ላይ ስለሆነ ብዙም አተመቼኝም። ብቻ ለትንሽ የተወሰነ ለቅረጽ ያክል ነው እንጂ ይሄ ነው እንግዲህ ይሄ ጠቅላላ እስከ ረከቦቱ፣ ይሄ ምንጣፉንም አጠፍ አርጌውን ተገስቶላ ነው አራት ሜትር ረከቦቱ እንደምታወት፣ ይሄ ጠቅላላ የፈጀው ስንት ነው የፈጀው ካላችሁ ሰላሳ ሰላሳ ሺ ብር ማለት ነው። ሰላሳ ሺ ስምንት መቶ ሰላሳ ማለት ነው። ያው ሰላሳ አንድ ሺ ብር ማለት ነው። ጠቅላላ ሰላሳ አንድ ሺ ብር ማለት ነው። ጠቅላላ ይሄ የፈጀው እስከ መጋረጁ መጋረጁ ዳብል የፍሬንች ዶር ሳይሆን የመስኮት የመስኮት ጥላችሁ፣ ትንሽ አይደለም ከታች አራት ከላይ አራት አራት ሜትር አካባቢ የሚፈጅ ማለት ነው የሚሰራው የዚሁ የጨርቁ አይነት ማለት ነው። ትንሽ ነጣ ያለው ያው ፀሐይ ላይ ስለሆነ ነው ካሜራው እንትን ያለው ይሄ የፈጀው ይሄን ያክል ነው። ትራስ ልብስ አሰፋፉ ይለያያል፣ እንደ ትራስ ልብሱ ሁኔታ ይለያያል። ትራስ ልብስ አሁን አንድ ትራስ ልብስ አሁን ላይ የዚህ የጨርቁ አይነት አምስት መቶ ብር ነው የሚሰራው ትራስ ልብሱ ማለት ነው። የፍራሽ ልብስ አንድ ሺ አራት መቶ እስከ አንድ ሺ አምስት መቶ አለ። ሶፍራ አንድ ሺ ሁለት መቶ ብር ነው የሚሰራው ማለት ነው። አሁን በጣም ጨምሯል ጨርቁ። የድሮ ጨርቅ ቀርቷል። የአረቢያ መጅልሱ ጨርቅ ቀርቷል። በዚህ አይነት ነው የመጡት እንደምታዩት፣ የሚያብር ነው ያው ውጭ ላይ ስለሆነ ነው እንጂ ቀረሰው ፍራሹ። የእኔ ፍራሽ ትርቡሽ ማለትም የማይችል አረቢያ መጅልስ የሚመስል ፍራሽ ነው ምክንያቱም እኔ የሚሰሩልኝም የማሰራበትም የሚላክልኝም ፍራሽ በጣም ቆንጆ ነው ማለት ነው። ጨርቁ ይህው ፀሐይ የሌለብ ላይ አካባቢ ላይ ስታዩት ትንሽ እንትን ይላል። ያው ፀሐይ ስለሆነ ፊት ለፊት በጣም አንጥቶታል ካሜራው። አረከቦቱ እንግዲህ እንደምታው እንደዚህ ከብከብ ያለች ማጨሻ አለው፣ ፌርሜሎ አለው፣ የጭብራ ማስቀመጫ ያለው ሰርቪስ አለው። ሁለት ሺህ አምስት መቶ ብር ማለት ነው። ምንጣፉ ስንት ነው ላላችሁ፣ ይሄ ምንጣፉ ሜትር ሶስት መቶ አርባ ብር አራት ሜትር ማለት ነው። ይሄ ምንጣፍ ይህ ምንጣፍ የፕላስቲኩ ባለ ሳንቲሙ እርሳሴ ከለር ነው። እርሳሴ ከለር ትንሽ ነጣ ያለው ያው በረዳ ላይ ስለሆነ ነው ብያቸዋለሁ። አረከቦቱ በጣም የሚያምር ነው፣ እንደምታዩት ይሄን ይመስልሃል ማለት ነው። መጋረጆ ዳብል ነው። ጠቅለል አድርጌው ነው እንጂ ዳብል ነው። ዳብል ስላችሁ ገበር አለው ትልቅ ነው አራት ሜትር ከታች የአራት ሜትር ከላይ ትንሽ የሆነ ሳንቲም ሜትር ትንሽ ቀነስ ይደረግለታል። ከሰባ አካባቢ ነው። ይሄ አምስት ሺ አንድ መቶ ብር ሂሳብ አምስት ሺ አምስት መቶ ብር ሂሳብ ነው የሚቆረጠው። አምስት ሺ አምስት መቶ ብር የፍሬንች ዶሮ አስራ አንድ ሺ ብር ይሄዳል ማለት ነው። ምክንያቱም ተቆ ይሄ ጨርቁ በጣም ውድ ነው፣ ጨርቁ ማለት ነው። አሁን የመጡት ፋሽኖች በጣም ውድ ናቸው። ይሄን ይመስላል። ተወደዳችሁ ላይክ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ማዘዝ ለምትፈልጉ ሰዎች እዘዙ ፈልጋችሁ በቦታ እናደርስላችኋለን። እንግዲህ ዘድ ዘመናዊ ትራስ ልብስና አረቢያ መጅልስ ሁለ ገብ ቻናል ነው። ሁሉንም በየቦታው የፈለጋችሁትን ነገር ማዘዝ ትችላላችሁ። ትራስ ልብስ፣ ፍራሽ ልብስ፣ አረቢያ መጅልስ፣ የቤት እቃ፣ የፈርኒቸር እቃዎች፣ የኤሌክትሪክ እቃዎች፣ የፈለጋችሁትን የባልትና ውጤቶች፣ አልባሳት፣ አስቤዛዎች፣ የባልትና ውጤት ሽሮ፣ በርበሬ እንዲሁም ሮመዳን ያው የሮመዳን አስቢዛ ብዙዎቻችሁ ወስድላችኋለሁ አከፋፍላለሁ። የፈለጋችሁትን ማዘዝ ትችላላችሁ፣ ፈለጋችሁበት ቦታ እናደርስላችኋለን። ወዳችሁ ፈቅዳችሁ ያው ስለምትከታተሉኝ ስለምታበረታቱኝ እንዲሁም ለምታዙኝ ልጆች ከልብ አመሰግናለሁኝ። ሁላችሁንም በያላችሁበት ሰላማችሁ ብዝ ትርፍርፍ ይበልልኝ። ይህ የምታዩት ይህን ይመስላል። እንደምታዩት የሚያምር ነው። እዘዙ ታዛዥ ነኝ። በዛ ላይ እኔ እንደዚህ ልጆች የማጨናነቅ ምናምን እንደ ማንኛውም ሰው አመት ሁለት አመት ወይም ሶስት አመት ትእዛዝ ታዞ እኔ አልቆይም። በነገራችን ክፋቢል ክፋብል ቆየሁ ብል በአስራ አምስት ቀን ውስጥ የታዘዙትን ትእዛዝ ለማስረከብ ነው። በጣም ትርለኛል። ቶሎ ካላስረከብኩኝ በተለይ ቀብድ ከተከፈለ እኔ በጣም እጨናነቃለሁ። ራሴን አለማትነቅ ሁሉብኝና ቀብድ ከተከፈለ በጣም የሰው ዕቃ ሸክም እስከሚሄድላቸው ድረስ ሸክም ነው። የሰው ብር ይዙ ማለት ነው። ሲሄድላችሁ ስራውን ቶሎ ሲቀላጠፍ አንደኛ እዛ ላሉትን ማህበረሰብ ቶሎ ደርሷቸው ይደሰታሉ። በቃ ቢያንስ ቶሎ በቃ የሚሰራው ነገር ጊዜ ባይሰጥ እኔ ጋር የታዘዘ ዕቃ አይቆይባችሁም። ፈጣ አምስት እንግዶ ነው የምታገኙት ግፋ ቢል አስራ አምስት ቀን ወይም ደግሞ እስከሚደርስ ድረስ አቆይን ወይም ማስቀመጫ የለን ማስቀመጭ የለን ለምትሉ ሰዎች ያው ብዙዎቻችሁ እያስቀመጥኩላችሁ ነው፣ ይቀመጣል ማለት ነው። እንደዛ ካልሆነ በቀር እኔ ጋር እቃ መቆየት አይችልም፣ አይቆይም። ግፋቢል አስራ አምስት ቀን ወይም ሞር ከዚ በላይ አይቆይም እኔ ጋ። ምክንያቱም ቶሎ እንዲለቅ ፈልጋለሁ። በዛ ላይ ልጆቹም ቶሎ ቤታችሁ ሂደው ሂዱላችሁ እንዲደሰቱ ሊጠቀሙበት ነው አይደል? አንድ ትዕዛዝ ታዞ ብዙ ጊዜ ማቆየት አስፈላጊ አይደለም። ማይቻል ከሆነ ደግሞ ትዕዛዝ አለመቀበል ወይም በዚህ ሰዓት ይደርሳል ማለት ነው። በተለይ ቀብድ ተቀብሎ የልጆቹ ግማሽ ብር ተከፍሎ የተወሰነ ሰዓት ሲቆይ በጣም ያጨናንቃል። ምክንያቱም ትንሽ ይከብዳል። ቶሎ ቀብድ አሁን ብዙዎቹ ሙሉ ብር የሚከፍሉ አሉ። ቶሎ ምክንያቱም ለመላኪያ ሀዋላንት ለማለት ስለማያስቸግራቸው ዋጋው እንደተነገራቸው ይልካሉ። በተለይ የነዚ እቃዎች እኔ በጣም ነው የሚጨንቀኝ እስከሚሄድልት ድረስ ማለት ነው። ያው ወረፋ ካለ እስከ ወር ይፈጃል። ወረፋ ከሌለ በአስራ አምስት ቀን ውስጥ ያልቃል ማለት ነው። እኔ ጋ ያዘዛቸው ትእዛዝ የአረቢያ መጅልስ ከሆነ ትንሽ ሊቆይ ይችላል። የአረቢያ መጅልስ ይቆያል። ትራስ ልብስ እና እንደዚህ ፍራሽ ልብሶች በአስራ አምስት ቀን ውስጥ ያልቃሉ ማለት ነው። ወረፋ በዓል አካባቢ ከሆነ እስከ ወር ደሞዛችሁ እስከሚደርስ ምናምን አቆይን በዚህ ሰዓት ነው የምንወስደው ካሉ በዛ ባሉበት ሰዓት አደርሳለሁ ማለት ነው። አስቤዛ ለምትፈልጉ ሰዎች እንደ አስቤዛ አዘገጃጀቱ እንደ አስቤዛ ቢያንስ ባዘዛችሁበት፣ በስምንት ቀን ስምንት ቀን ባልሞላው ውስጥ ሌላ ወረፋ ካለለም በቀንም ሊገዛላችሁ ይችላል። ቶሎ የሁን የመስተንግዶ ፈጣን ነው። ይህን ይመስላል። ቪዲዮ ከወደዳችሁ ላይክ ሽርህ እያርጋችሁ አበረታቱኝ፣ እያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ እላለሁ።